ዶናልድ ትራምፕ ሳይጠበቅ በድንገት በወቅታዊ የእስራኤልና ኢራን ቀውስ ከስምምነት ላይ መድረሱን ይፋ አድርገዋል። ኢራን በአንጻሩ ይህ ዘገባ እስኪጠናቀርበት ጊዜ ድረስ እጅ እንደማትሰጥ በመግለጽ ባሳለፍነው ቅዳሜ በኒውክሊየር መሠረተ ልማቶቿ ላይ ለተፈጸሙ ጥቃቶች በተለያየ መንገድ አጸፋ ስትሰጥ ታይታለች። ቴህራን ለረጅም አስርታት በፋርስ ባህረ ሰላጤ ጦርነት መፈጠሩ አይቀሬ እንደሆነ ስታስብና ስትዘጋጀ ቆየች መሆኗን መረጃዎች ያመላክታሉ። አገሪቱ በደቡብ ባህር ዳርቿ ምንም ያልተነካ ረጅም ጊዜ ወስዶ የተገነባም የአየር መከላከያና የሚሳኤል ማስወንጨፊያዎች እንዳሏት ይነገራል። የኢራን የባህር ኃይሎች የአሜሪካ የጦርና የንግድ መርከቦችን ኢዳማ ለማድረግ በፍጥነት ተንቀሳቅሰው ጥቃት በሚፈጽሙ ጀልባዎች፣ ጸረ መርከብ ሚሳኤሎችና በሚቀበሩ ፈንጂዎች አጠቃቀም የሰለጠኑ ናቸው ይባላል። አሜሪካ በቀጠናው ያሏትን የራሷንም ሆነ የወዳጆቿን አውሮፕላኖች ለመጠበቅ እነዚህ ኃይሎች ትልቅ ተግዳሮት ሊሆኑ ሊሆኑባት የሚችሉበት እድል ሰፊ ነው። የቴህራን የእጅ አዙር ወዳጅ የሚባሉት ታጣቂ ኃይላት በቀጣይ ጥቃት ለመፈጸም ሊሰማሩ እንደሚችሉም በርካቶች ተንታኞች እየተናገሩ ናቸው። ውድ የአሪፍ ሚዲያ ቤተሰቦች ወቅታዩን ቀውስ አስመልክቶ አዳዲስ መረጃዎችን ይዘን ተገኝተናል። ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ ጋበዝን። ሰናይ ቆይታ። በኢራቅ ያሉ ሚሊሻዎች በባግዳድ ያለውን የአሜሪካ ኤምባሲና በአገሪቱ የሚገኙ የዋሽንግተን ወታደሮችን እንደሚያጠቁ በመግለጽ አስጠንቅቀዋል። በየመን የሚገኘው የሺዓ ሚሊሻ ቡድን ሁቲ በቀይ ባህር የሚፈጽመውን ጥቃት እንደሚቀጥል ይፋ ማድረጉም የሚታወቅ ነው። ኢራን በቀጣይ በፋርስ ቀጠና ያሉ ጎረቤት ቶቿን ጭምር ልታጠቃ የምትችልበት እድል እንዳለም የተነገረውም በተወሰነ ደረጃ ሲሰራ ታይቷል። የኳታሩ አልኡዴድን የአሜሪካ የአየር ኃይል ጦር ሰፈር የጥቃት ኢላማ ውስጥ መግባቱን ተነግሯል። ኢራን ተኩስ አቁሙን አልቀበልም በሚለው አቋሟ ከቀጠለች በቀጣይ በነዳጅ ምርቶች ላይ እክል ለመፍጠር የገልፍ ባህረ ሰላጤ ሀገራትን በቀጥታ እስከ ማጥቃት ልትጓዘም ትችላለች። በ2019 እንደታየው የሳውዲ የነዳጅ ማውጫዎች የኢራን የሚሳኤልና የሰው አልባ ሮፕላን ጥቃት መዳረሻ ሊሆኑ የሚችሉበት እድል አለ። ከዛ በተጨማሪም የዓለም ሀያ በመቶ የነዳጅ አቅርቦት የሚተላለፍበት የሆርሙዝ ሰርጥ ጣፈንታ በኢራን እጅ ላይ የሚገኝ ነው። የአካባቢው ሀገራት ብሎም የዓለም የነዳጅ አቅርቦት ላይ ጭምር እክል ሊያስከትል የሚችል አካሄድ ግን የኢራን ጎረቤቶች በቴህራን ላይ የአጸፋ ጥቃት እንዲሰነዝሩ ሊያደርጋቸው እንደሚችል የሚናገሩ አሉ። ያም ብቻ ሳይሆን ወደ ቻይና የሚጓዘውን የኢራን የነዳጅ ምርት በዛ በኩል የሚተላለፍ መሆኑ ቴህራን እንደዛ አይነቱን አማራጭ ወደ ጎን እንድትል ሊያስገድዳት ይችላል። የሆርሙዝ መዘጋት ሀገሪቱ ከውጭ በምታስገባቸው የኃይል ምርቶች በተለይም በቤንዚን አቅርቦት ላይ መፍለስ የሚፈጥር መሆኑን ጉዳቱን ለኢራንም ጭምር ያደርገዋል። በዚህም ተባለ በዚያ አያቶሎቹ አሉታዊ ጉዳዮችን በሙሉ ወደ ጎን ብለውም ያሏቸውን የጥቃት አማራጮች ሊጠቀሙ የሚችሉበት እድል እንዳለ የሚናገሩ አሉ። በሌላ በኩል ግን እስራኤልና አሜሪካ ቀውሱ እንዲያበቃ እንደሚፈልጉ በግልጽ ወጥተው ተናግረዋል። የአረብ ዲፕሎማቶችም የነገሮቹን መከረር ፍራቻ ጦርነቱ እንዲያበቃ ውትወታ ሲያደርጉ ሰንብተዋል። የአውሮፓ ባለስልጣናት በበኩላቸውም አማራጭ ፍለጋ የኢራን ውጭ ጉዳይ ሚኒስቴር አባስ ራክችን ጭምር ለውይይት እስከ መጋበዝ መድረሳቸው የሚታወቅ ነው። እስራኤል ለዓመታት ስትዘጋጅበት የነበረውን ጦርነት ፍጻሜ ላይ ሳታደርስ እንደማታቆም ከገለጸች በኋላ የትራምፕን ውሳኔ ተከትሎ እግሯን ወደኋላ እየመለሰች ትገኛለች። አይሁዳዊቱ ሀገር ከቅዳሜው ጥቃት በኋላ ተጨማሪ ኢላማዎችን ለማጥቃት ተንቀሳቅሳ እንደነበረም የሚታወቅ ነው። በአሜሪካ በኩል ትራምፕ በጉዳዩ ዙሪያም እዚህና እዚያ ሲረግጡ ቆይተውም ፍልሚያውን ከተቀላቀሉ በኋላ አሁን ላይ ደግሞ ተኩስ አቁም ላይ መደረሱን ይፋ አድርገዋል። የእስራኤል ጥቃት በተጀመረ አምስተኛ ቀን ላይ ማንም ምኔ ስለማደርገው የሚያውቅ የለም ሲሉ በተናገሩበት ሁነት መሠረትም ቴሄራንን አዘናግተው ጥቃት ፈጽመዋል። ከተኩስ አቁም የተሻገረ ውጤት ላይ ለመድረስ እየሰሩ መሆናቸውን ሲናገሩ የነበሩ ትራምፕ የኢራን የኒውክሌር ጣቢያዎችን በቦምብ ማደባየትን ምርጫቸው አድርገዋል። ፕሬዝደንቱ በኢራን ላይ ተደጋጋሚ ማስፈራሪያ ሰንዝረው አልሰራ ሳራ ሲል የሁለት ሳምንታ ጊዜ ከሰጡ በኋላ ነገሩን በቶሎ መቋጨት የፈለጉ በሚመስል መልኩ ከዱባይም ከባዱን ውሳኔ አሳልፈዋል። ምንም እንኳን ትራምፕ ሁሉንም ነገር ከራሳቸው ክብርና ዝና አንጻር የሚመለከቱ ቢሆንም ደጋፊዎቻቸው ዘንድ ወቅታዊ ቀውስ ሰላማዊ አማራጭ እንዲፈለግለት ሲጠየቅ ነበረ። የዘኢኮኖሚስቱ እህት ኩባንያ የሆነው ዩጎቭ የተሰኘው ተቋም ከቀናት በፊት የሰጠው የዳሰሳ ጥናትም ለሂደቱ ጥሩ ማሳያ ይሆናል። በዳሰሳ ጥናቱ መሰረትም 60 በመቶ አሜሪካውያን ሀገራቸው በወቅታዊ ግጭት እንድትሳተፍ ፍላጎት እንደሌላቸው አስታውቀው ነበረ። በጥናቱ ላይ በኢራንና እስራኤል ግ ዝግጅት የአሜሪካ ተሳትፎ እንደሚፈልጉ የገለጹት 16 በመቶቹ መላሾች ብቻ ናቸው። በአምናው ፕሬዝደንታዊ ምርጫ ለትራምፕ ድምጽ ከሰጡ አሜሪካውያን መካከል 53 በመቶቹም በኢራንና እስራኤል ጉዳይ የሀገራቸውን ተሳትፎ መመልከት እንደማይሹ በጥናቱ ላይ ገልጸው ነበረ። ይሁንና ግን ትራምፕ ከቀዳሚው ጥቃት በኋላ በሰጡት መግለጫ ኢራን ከያዘችው መንገድ ካልተመለሰች ተጨማሪ ጥቃት እንደሚኖር በመግለጽ አዲስ ማስፈራሪያ ጭምር ሲሰነዝሩ ታይተዋል። ሚድናይት ሐመር የሚል ስያሜ የተሰጠው ግዳጅ የተለያዩ የማሳሳቻ መንገዶች ተግባራዊ የተደረጉበት እንደነበርም ታውቋል። ከአሜሪካ በእኩለ ሌሊት ከተነሱት ቦምብ ጣዮች የተወሰኑት በምዕራብ አቅጣጫ ወደ ፓስፊክ እንዲያቀኑ በማድረግ ትኩረት የማስቀየር አካሄድ ተግባራዊ ተደርጓል። በሌላ በኩል ለግዳጅ ፈጻሚነት የተመረጡ ሰባት ቤቱ ቦምብ ጣዮች ወደ ምስራቅ አቅጣጫ በማምራት ግዳጁን ፈጽመዋል። ከፍተኛ የግንኙነት ገደብ እንደነበረው በተነገረለት ሂደት የጦር አውሮፕላኖቹ በከፍተኛ ቅንጅት ግዳጁ መፈጸማቸውን የአሜሪካ ወታደራዊ ባለስልጣናትም ተናግረዋል። የአሜሪካ ባህር ሰርጓጅ መርከብ ላይ ብዙ ቁጥር ያላቸው ቶማሃውክ ሚሳኤሎች ወደ ኢስፋሃን የኒውክሌር ጣቢያ መተኮሳቸውንም ለማወቅ ተችሏል። የአራተኛና አምስተኛ ትውልድ የአሜሪካ ጀቶች የኢራን የአየር መከላከያ ስርዓትን ለማሳሳት እጅግ በጣም በከፍታ ብሎም በፍጥነት ሲበሩ ነበርም ተብሏል። በሰዓቱ ከኢራን ዘንድ ምንም አይነት ያጸፋ ጥቃት ወደ ቦምብ ጣዮቹ አለመተኮሱንም በጉዳዩ ዙሪያ በተሰጠው ጋዜጣዊ መግለጫ ተመላክቷል። የአሜሪካ የተቀናጀ ጥቃት በሚፈጸምበት ሁለት የቴራን የምድር ወደ አየር ቢሳኤሎች ስራ አቁሞ እንደነበረም ተያይዞ ተነግሯል። ለቅዳሜው ግዳጅ 75 ያል ከረቀት መቆጣጠሪያ ያላቸው ጦር መሳሪያዎች ከ125 በላይ አውሮፕላኖች ጋር ጥቅም ላይ ውለዋል። ከአንድ ሳምንት የጥቃት ምልልስ በኋላ ኔታንያሆ ራቃቸውን ሲውጡለት ከቆዩለት እርምጃ ታላቅ ውጤት የማግኘት የደስታ መንፈስ ሳይወጡ ተኩሳቁም እንደሚፈልጉ አስታውቀዋል። ለኢራቅ ቅድመ ሁኔታ የሌለው የእጅ መስጠት ጥሪ ያቀረቡት ፕሬዝደንት ትራምፕ ነገሮች ከተባባሱ የአሜሪካ ወታደሮችን ወደ ፋርስ ባህረ ሰላጤ ሊያዘምቱ እንደሚችሉ ጭምር ግምት ሲሰጥ ነበር። ትራምፕ ለኢራን ሁለት ሳምንት መስጠታቸውን ተናግረው ሳይጨርሱ መላው ዓለምን በማደናገር በቴህራን ላይ ጥቃት እንዲፈጸም አድርገዋል። ቅዳሜ ንጋቱን የአሜሪካ ቢሁለት 2 ቦምብ ጣይ አውሮፕላኖች አውሮፕላኑ 37 ሰዓታት የፈጀ ረጅም ጉዞ አድርገው ሦስቱን የኢራን የኒኩሌር ጣቢያዎች አጥቅተዋል ከሚዙሪ ጦር ሰፈር ተነስተው ወደ ኢራን ባደረጉት በረራም በተደጋጋሚ የአየር ላይ ነዳጅ ሲቀዱ የነበሩ ጀቶች ስኬታማ ድብደባ ማከናወናቸውም ተገልጿል። ይህ በእንዲህ እንዳለ ጥቃት በተሰነዘረባቸው የኢራን የኒኩሌር ጣቢያዎች ውስጥ የነበረው የኒኩሌር ቁስ እጅግ አነስተኛ ነው መባሉም ግርምትን ፈጥሯል። የዓለም አቀፉ አቶሚክ ኃይል ኤጀንሲ የኒኩሌር ቁሶቹ በመጠን አነስተኛ መሆን የጨረርና መሰል አደጋዎች የመከሰት እድልን ጭምር ጠባብ እንደሚያደርገው አስታውቋል። በሌላ በኩል የኢራን ጥቃትን ፍራቻ በተለይም በፎርዶ የኒኩለር ጣቢያ የነበራትን የዩራኒየም ቁስ ወደ ሌላ ስፍራ በማጓጓዝ ከቅዳሜው ግዳጅ ማትረፍ መቻሏን ዘገባዎች አመላክተዋል። አንድ የኢራን ከፍተኛ ባለሥልጣንን ባለፉት ቀናት በተራራ ስር ካለው የአቶሚክ ጣቢያ ወዳልተገለጸ ስፍራ የኒኩለር ቁሳቁሶችን የማጓጓዝ ተግባር መፈጸሙን ተናግሯል። ከጥቃቱ ቀደም ብለው የወጡ የሳተላይት ምስሎች ላይም ግዙፉ እቃጫኝ መኪኖች በስፍራው ላይም ረጅም ሰልፍ ሰርተው መታየታቸውን ለማወቅ ተችሏል። የኢራን የኒውክሌር መርሃ ግብር ሙሉ ለሙሉ ከመቋረጥ ይልቅ በቀጣይ ዳግም የሚጀምርበት እድል ከፍ ያለ እንደሆነ የሚገልጹ ምልከቶችም ተበራክተዋል። የተወደዳችሁ የአሪፍ ሚዲያ ቤተሰቦች ለዛሬ ያዘጋጀነው የዓለም አቀፍ ትንታኔያችን በተከታተላችሁት መልኩ አብቅቷል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻናላችንን ላይክ፣ ሸር እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድትወዳጁን ጋበዘን። ሰላም።